ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የእማማር ቻናል ቤተሰቦች ደህና ናችሁ? አልሐምዱሊላህ፣ ሰላም ነኝ። ዛሬ ይጀላችሁ የቀረብኩት ፀጉራችንን ለሚያሳድግልንና ለማብዛት ይጠቅመናል ፀጉራችሁ ስለሆነባችሁም የረገበ ላስቸገራችሁን በጣም አሪፍ ነው። ጥቁር አዝሙድና አብሽ ነው የሚያስፈልግም ማለት ነው። እዚህ እንደምትመለከቱት ጥቁር አዝሙዳ አለኝ፣ ሁለት ማንኪያ በሽሮ ማንኪያ ሁለት ጥቁር አዝሙዳ አለኝ። እዚህ ደግሞ ሁለት ማንኪያ አብሽ አለኝ ማለት ነው። እዚህ ጋር ዘይት ዘይቱን አለኝ ማለት ነው። እንደምትመለከቱት ሶስት ነገሮች ነው የሚያስፈልገኝ ለፀጉር እድገት በጣም አሪፍ ነው። በጣም ቆንጆ ነው። ጥሩ ውጤት ታገኝበታላችሁ፣ ሞክሩት። የሞከርኩትን ነገር ለእናንተ ላካፍላችሁ ወደድኩኝ። በመቀጠል በመጥበሻ ትንሿ መጥበሻ አለችን በዚህ እናምሰዋለን ማለት ነው። ጥቁር አዝሙድን ና አብሹን ማለት ነው። ለብ ባለ እሳት አድገን እናምሰዋለን። ወደ ቀጣይ ቪዲዮ እ ጓደኞቼ አሁን አብሹን ና ጥቁር አዝሙድን እናምሳለን ማለት ነው። በጣም ቀዝቀዝ ባለ እሳት መሆን አለበት። ያው እንደምትመለከቱት የመጣ እኔ በጣም የቀዘቀዘ ነው። በትንሿ መጥበሻችን እናምሰዋለን ሁለቱንም በአንድ ማለት ነው። እና እዚህ ጋር ጥቁር አዝሙድ አለኝ እዚህ ደግሞ አብሻለኝ ማለት ነው። ሁለት ሁለት ማሻ ነው ያደረኩት። ሁለቱንም በአንድ ላይ እናምሰዋለን ማለት ነው። ያው እንደዚህ አድገን እናምሳለን ማለት ነው። ሀባይ በጣም መብስንትን ማለት የለበትም መብሰል የለበትም። ሞቅ ሞቅ ነው ማለት ያለበት ምክንያቱም በኋላ ከዘይት ጋር ስለተደባልቆ ስለሚንጨቀጠቅ ማለት ነው። እና እንደዚህ እያደረግን ትንሽ አብሹ ከለሩን ቀየር እስኪደርግ ድረስ ማለት ነው። ከዛ መውጣት እንችላለን ማለት ነው። እንደዚህ እናምሳለን። ለፀጉራችን በጣም አሪፍ ነው። አብሽ እና ጥቁር አዝሙድ የታወቀ ነው ለፀጉራችን። አብሽ ለቆዳችንም አሪፍ ነው ለፊት። ስለዚህ ትወድታላችሁ። ቪዲዮውን እስከ መጨረሻ ተከታተሉ። አዲስ ተወናችሁ ሰብስክራይብ ማድረግ እንደወል ይፈታን በመጫን የምሰራው ቪዲዮ እንዲደርሳችሁ በተሰብ ይሆኑ ላለሁም በተሰብ ይሆናችሁ። ደግሞ ላይክ ሼር በማድረግ አበረታችሁኝ እና እንደዚህ እናምሳለን ማለት ነው። ቀዝቀዝ ያለ ነው እሳቱ በጣም እንዳይበስልብን ማለት ነው። እሺ ጓደኞቼ እንደዚህ ሳ አድርጌዋለሁ። ያው እንደምትመለከቱት አብሹ ትንሽ አልፎን ቀየር አድርገዋል። ሞቅ ሞቅ ነው ማለት ያለበት በጣም ማብሰል የለብንም። ስለዚህ አሁን ጨርሻለሁ ማለት ነው። ቀጥታ ወደ እንዲበርድልኝ ወደ ሳህን ገለብጠዋለሁ ማለት ነው። እሺ ጓደኞቼ እዚህ ጋር ወደ ሳህን ገልብጫለሁ ማለት ነው። ትንሽ መቀዝቀዝ ያስፈልገዋል። በመፍጫው ስለምፈጫው ማለት ነው። የተወሰነ ደቂቃ እንዲበርድ የተዋለሁኝ እዚህ ላይ ከዛ በቡና መፍጫችን ነው የምንፈጫው ማለት ነው። ከብታ በዚህ እንፈጫዋለን ማለት ነው። እና ትንሽ መቀዝቀዝ ያለበት ትንሽ እንጠብቃለን ማለት ነው። እስኪ ቀዘቅዝልን ድረስ ማሽኑ እንዳይቃጠልብን ማለት ነው ወይ እሺ ጓደኞች አሁን በርዶ ልኛል ማለት ነው። ወደ መፍጫው ጨምሬዋለሁ በቀጥታ እንፈጫዋለን ማለት ነው። ሀበይ በጣም ትልቀ እሺ ጓደኞቼ ጌታ ባንድቼ እጄ ባንድቼ ስለሆነ መቀረጸው ለዛ ነው። እና ይሄው መፍጫው ጨምሬዋለሁኝ ቀዝቅዟል ማለት ነው። አሁን በጣም ላም አድርጌ እፈጭዋለሁ ማለት ነው። እሺ ጓደኞቼ እንደዚህ አድርጌ እፈጭቻለሁኝ ማለት ነው። በጣም ድግግ አድርገዋለሁኝ እና አሁን ወደ መጥበሻችን ዘይት እንጨምራለን ማለት ነው። ዘይት ዘይቱን ማለት ነው። እዚህ ጋር መጥበሻ አጥብቻለሁኝ እንደምትመለከቱት፣ እንደዚህ የሚሆን ዘይት ዘይቱን አለኝ ማለት ነው። ይራዘይት ስለዚህ እዚያ ላይ ጨምራለሁ። ይህን ከጨምርኩ በኋላ በቀጥታ የፈጨሁትን አብሽና ጥቁር አዝሙድ እሱን እጨምራለሁ ማለት ነው። እንደ የፈጨሁትን ሁሉንም እጨምራለሁ። እና ጓደኞቼ እንደዚህ ያደረኩ መስላሉ የሆነ ነጭ ነገር ይወጣዋል፣ ማለት ነው እንደተለይ ኮረፋት ይሆናል ማለት ነው። እና ኮረፋቱ ሲጠፋ ዘይት ዘይቱን ከለሩን ይቀይራል የኔ ማለት ነው። አሁን እንደምታየው ዘይት ነው፣ በኋላ ትኩር ይላል። እና ትንሽ ሰዓት እናንተ ከትከዋለን ማለት ነው ሰዓቱ ላይ

ስፒንች ጓደኞቼ፣ አሁን መንተክተክ ጀምሯል ማለት ነው። ደርኳችሁ ነጭ ነገር ከላይ ይወጣዋል እና ነጩ ሲጠፋ ነው እኛ እሳታችንን የምናጠፋው ማለት ነው። ሽታው በጣም ደስ ይላል ማለት ነው። የሆነ ቅመም ሲነጠራል እንደዛ ነው የሚሸታው። ሽታው በጣም አሪፍ ነው። እንደዚህ ለጸጉራችን የሚያስጠላ ነገርም አደለም ያው ማታ ተቀብታችሁ ጠዋት ለመታጠብ የምትፈልጉ ሰዎች በጣም አሪፍ ነው። ማታ ተቀብታችሁ ተደራላችሁ፣ በላስቲክ ሸፍናችሁ እና ጠዋት መታጠብ ትችላላችሁ ማለት ነው። ሽታው እንደዚህ ይዞ የሚያስጠላ ነገር አይደለም ማለት ነው። እና እንደምታዩት ነጭ ነገር ከላይ የወጣው ነው። ነጩ ይጠፋል ማለት ነው ሲበቃው፣ እና ያኔ ነው እኛ የምናጠለው ማለት ነው። እሺ፣ ጓደኞቼ አውዚ ጋር እንደነገርኳችሁ አንተ ከላይ ያለው ነጩ አልቆ እንደዚህ ሆኗል ማለት ነው፣ እና ቀዝቀዝ ሲል ደግሞ እናጠልለዋለን ማለት ነው። እንደዚህ ትንሽ ከማስነ በኋላ እናጣልለዋለን። እናንተ የምትጠቀሙበት የጸጉራችሁ ጃዝ ካላችሁ በሱ መጠቀም ትችላላችሁ። እኔ ይህንን ነው እያለኝ ያዘጋጀት ማለት ነው፣ ለጸጉሬ የምረጭብም ማለት ነው ለፀጉሬ ብየኔ የገዛኋት እና እናንተ ባላችሁ መጠቀም ትችላላችሁ። እዚህ ቀዘቅዝላችሁ አጥልላችሁ እዚህ ውስጥ ጀምራችሁ ከመተኛታችሁ በፊት ከጠቀባችሁ በኋላ ጠዋት መታጠብ እችላላችሁ። በጣም አሪፍ ነው። ፍሪጅም ማስቀመጥ እችላላችሁ የተረፋችሁን። እና እኔ ፍሪጅ ባልከተውም ውጭም ይቻላል እንደ አየሩ ሁኔታ ነው ማለት ነው እና ፍሪጅም ማስቀመጥ እችላላችሁ። ይህን አሁን ከለሩ እንደምታዩት ቡናማ ከለር ሆኗል ማለት ነው። በጣም ቆንጆ ነው። እሺ ወዶቼ እና እንደዚህ አጥርጌዋለሁ ማለት ነው። እና እየጠለለውን ማታ ተጠቅማችሁ ጧት መታተት ትችላላችሁ ማለት ነው። ከስር የቀረውንም ደግሞ ማሳጅ ማድረግ ትችላላችሁ ማለት ነው። ስለዚህ በጣም አሪፍ ነው። ተጠቀሙት። ለፀጉር እድገት ፈጣን ለውጥ ይሰጣል ማለት ነው። ለወደዳችሁ ሰብስክራይብ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አበረታቱኝ። ያመሰግናለሁ። ተጠቀሙት፣ ተወዱታላችሁ ማለት ነው። ባይ